ወይ አላ ላስተላሽም እንደ ሁሌም ወሬ ወሬ ወሬ ወሬ እውነት ነው እውነት ነው ወርቅዬ፣ እውነት ብለ አለ ማርያምን፣ አንችም የራስሽ ነገሮች ደግሞ አንዳንድ ጊዜ ያስፈልግሻል። በቃ ሀብታም ልጠብስ፣ በዚህ አጋጣሚ ሀበሻ ይሻለኛል ፈረንጅ ያው ነው ምን ችግር አለ ሀበሻ ይሁን ፈረንጂ ይሁን ሁላችን ወርቅዬ ሀበሾቹ ብር አለን አይሉማ አይሰጡማ ችግሩ ይሰጣሉ ይሰጣሉ እንደዚህ አይነት ነገር እንዲህ የአዲስ አበባ ሀፍታም ያሉት አጣቂያችሁም እንዲህ በጣም እንኳን ገንዘቡ ልባችሁ ይሰጣሉ እኔ ምን ያደርግልኛል ልቡ ብሩ ነው እንጂ እንዲህ ልብ ማለት ከሰጠሽ ማለት በቱሩ ንግግር ይከባከብሻል በቃ ብዙ ነገር ሊሰጥሽ ይችላል። አይ ሀበሻ አይሰጥም። መቸ ሞክርሽውን? ከሀበሻውን ሞክሬው ነበረ፣ አንድ ባለ ድርጅት ሀበሻ ጠብሼ ምንም አይሰጥም። ብታዩ እንዲወይ። በህይወትሽ ላይ ስንት ጊዜ አግብተሻል? ያገባሁት አንዴ ነው። ያገባሁት ነጩ ነው አይደል? ነጩ? አዎ፣ ግን ሁለት ሶስት ቦይፍሬንዶች ነበሩ። ጀርማናዊ ነው

ለእናቷ ማንድናት አንድ አንድናት ማለት አሁን ይውልሽ አንድ ወንድ አላት። እሷና አንድ ወንድም ብቻ ሁለት ነው የወለደች እናቷ። እኔ ደግሞ ሁሌም እየተቆጣኋት ለምን አልወለድሽም እንደዚህ የመሰለ ልጆች ወልደሻል፣ ስድስት ሰባት መውለድም ነበረብሽ። እንለያለን፣ እኔ እለያለሁ። እኔ እንደ እንደሌሎችም አይደሉም አይደለም አይደለም የካበሻት ጸባይ ነው እያለኝ አንተ ቱፒካል የአበሻ ጸባይ ነው ያለ እድሜ ለእናንተም ነው። እናንተም ባትኖሩ እንደዚህ አለም ድም ነበር። የፈረንጁ ፀባይ ደግሞ ታውቂያለሽ፣ ስስጠሞች ናቸው እነሱ በስትመት ምንም ሚሰጡሽ ነገር አይሰጡሽም። ደግሞ ለመምጣት ሲባል ካታሮ ያስፈልጋል። እውነት ነው። አበሻ ቤት ግን ዝም ብላ እንኳቁቶ ትሄዳለ ናች ወይ ትላለ። እንኳቁቶ ማንኳቋት ሳይሆን ኢትዮጵያ ሁሉ ደጃፎቹ ብሮቹ ክፍት ናቸው። ሀያ አራት ሰዓት ብርም አይዘጋም ኢትዮጵያ እውነት ነው። መተሽ ደግሞ ያለው ነው የሚያውጡልሽ። በሞትሽ ምናምን ያቆርሱሻል። በጣም ጥሩ ባህል አላችሁ። እናንተም በጣም ጥሩ ሰዎች ናቸው። አንተም ጥሩ ነህ። ተስፈልገናለ ለኢትዮጵያ ሀገራችን ዘዱ ሙና ነው እየታፈት ሳመኑ ትንሽ ጭንቅንቅ ነበራት። ማን ዘዱ ዘዱ

አው፣ ጉጉት ናት። ይ ጓደኛ ማሞች ናቸው። ይቀላለዳሉይቀላለዳሉቀልድ ነው የሚያወሩትሰው አስገብተው ማውራት አልወድ አንተ ስለመወድ ነው። እኔም ደሞ ወደሻለ አው እኔ አእሞራውም መታ እኒጋ አእሞራው ማን ማነው? ይ ማነው? አስቻሎ ኖ ስሙ አስቻለው እናት አለም ጎንደር የሚዘፍ ነው። እናት አለም ጎንደር ረን ያላቀ በጣም ትልቅ ዘፋኝ ነው። ዳኛዋለው ዳኛ እሱ መጥተዋል። ዳኛ እኮ ታዲያ ጎጃሚ ነው እኮ እኔም ጎጃሚውን ጎንደርዩን አላውቅም፣ ግን ዛሬ ሾል ያሳይ ነው እኒ ያጋ ቴል አቪቭ ማነው ስሙ ራሱ የዳሌ ማነው ስሙ የኛ ማኑ ቴል አቪቭ አንቺ በትሚመት አማርቲን አስቻለው ፈጠነ ነው። አዎ፣ ኦኬ። አስቻለው አሉ እንዳለ ኮመንት አስቻለው። አዎ፣ አዎ፣ አስቻለው ነው። አሞራውን አሞራው ነው ስሙ። አይ የሆነ ዘፈን አለው መሰለኝ። አሞራው ከአሞራው እናቱ ጋር ጎንደር የሚለውን ነው እንዴ? አዎ ረ ተበልጠሽ አልፈረ ይለኛል። ቀላል ተበልጫለው። አሞራ በሰማይ ሳይሽዋለ አይደለም። አሞራው ከአሞራው እናትዋ ጎንደር፣ እናትዋ ጎንደር የሚለው ነው። አሞራ በሰማይ ሳይሽዋለ። የማኑ ስሙ የሻምበል ባላይነህ ነው። ሻምበል ባላይነህ የሚባል አታውቂውም? ረን አላውቃቸውም። አሳይኝሽ ይኸውልሽ። ልትሉት ነው እኔ ተቀበልኩት። ይችንማ ሳይተኛል እኮ በቀደም ቆንጆ ስቶተ ተሰጠኝ። በጣም በጣም በጣም ወርቅ ፍሬ ተበላሽ ይሉኛል። እና እሱን አሁን ያልከውን እኔ ምን አውቀዋለሁ። ቤተሰቦች ምንድን ነው እነዚህ ምክንያዎች ደግሞ የቀኑብሽ? ለምንድን ነው የሚቀኑሽ? አልገባን የመን ማን የቀናብኝ ራ አይቀኑብኝም በጣም ነው የሚወዱኝ ቤተሰቦች። አንቺም መስሎሽ ነው ሁሉ አንድ አይነት መስሎሽ ሁሉም አንድ አይነት አይደሉም። አይደሉም፣ ይቀኑብሻል። አንቺም ይቀኑብሻል። ፈረንጂ ይህንን ነገር ማወቁ እራሱ ገርሞኛል ናፍርዬ ወይ በየሻውር ልግባና ሲሚ ለአስተካከል ፊት እሹ እሺ። ቀባ ሌላ ሰው ቢሆንም ነው እንደዚህ አልገባም ነበር። እኔ ጋ ችግር የለውም ባትቀባበም፣ እኔ ወዳለው አከብራለው። እኔ ከወደትኳት ዝንጀሮም ትሆን ግጥም አለ መልክ እንደ አባባ ነው። ዛሬ ያለን አጋሚ ያልክ ነገር ነው። አዎ እውነት ነው። መልክ ረጋፊ ነው። ቁንጅና ዋና ውስጡ ነው እና ስትመጣልሽ፣ ሁሉ ነገር ይሳካልሽ። አሚን አሚን አሚን። ኢትዮጵያ መቼ ነው የምትሄደው? አብረን ነው የምንሄዱ ከአንቺ ጋር ትወስደኛለህ። ዘመቶች ሲሳ እኔማ በእጅና በእግሬ አሳስሮ እኮ አስቀመጠኝ እኮ። ነዳል ነዳል እኔ በት ነው የምታርፍ? ያንቺም አዎ። ግን እኔ እስራኤል ፀበል ነው የምፈልገው። ፀበል መምጣት ፀበሉን አመጣልሻለሁ። ምን ችግር አለ? በሃይላንድ ጠርሙስ። እዛ ናዘረት ሂጂ ማርያም የእግሯ ስትታጠብ የነበረችው ቧንቧ አለ። ዋናው ቤተክርስቲያን ያለ ናዘረት ናዝሬት ያለው እዛ፣ ኢየሱስ ክርስቶስ እዛ ነው እያደቀ ቆይ ቆይ ቆይ ወርቅዬ ናዝሬት ኢትዮጵያ አይደለም እንዴ? ኖ ናዝረት የኒያ ነው፣ የእናንተ ነው። ማርያም የነበረችውበት እዛ ቤት ነበራት። ኢየሱስ ክርስቶስ ቤተልሔም ነው የተወለደ፣ ያደገ ናዘረት ነው ያደገ፣ ናዝሬት አሁን። እዛ የትልቅ ሰፋ ያለ ቤተክርስቲያኑ ነው፣ ውስጡ ቧንቧ አሉ። ቧንቧው ዋው ምንጊዜ አይዘጋም። ከዛ ዋው ማርያም ግሯ ስትታጥብ የነበረች ጠዋት ጠዋት፣ ከዛ ቀዳለሁ እና አመጣልሻለሁ። ከዚህ ፀበል የበለጠ የለም የለም። ወርቅዬ እንዲያው በማርያም ጽደቅልኝ። ወርቁዬ እኔ ውድ አሁን በትንሹ በአይላንድ አመጣልሻለሁ። ስትታች በቃ ሌላ ሰው ነው የምትሆኒ። አዎ ያስፈልገኛል ፀበል። ይህ ሁሉ ቲክቶክ ምናምን ሁሉ ይጠውሻል። ከቲክቶክ ወጣለው። እንዲ ጸበሉን ሁሉ ነገር ከቲክቶክ ነው ምቶች የሆነ በቃ ችግር ካለ መንፈስሽ ላይ ይጠፋል። በቃ ሌላ ሰው ነው ምት ወርቅዬ። እኔ ከቲክቶክ እኮ መውጣት አልፈልግም እኮ ገና ነኝ። አይ በቃ ደህና ሰው ነው የሚያደርግሽ። ይቺ ጸበል ለምንድ ነው የምትፈልጊያት ንገረኝ። ደህና ሰው እንደሆነ ህይወትሽ ሊቀይርወትሽ እንደ ይቀይር ቲክቶክ እስከ መቻ ድረስ ለአንቺም ይሆናል። አይሆንም ለኔ ትቸው ነበረ እኮ አንድ አመት ሙሉ ወርቅዬ፣ አንድ አመት ትቸው አሁን ነው የመጣው። ቁ አሁን ከጠፋሽብ እንዴት ላገኝሽ ይችላሉ? ስልክሽን ሳትሰጭ ምን ምናደራሽ አሁን። አንደኛው ማርቲን ጋለን አንድ ከንት ከቲክቶክ ከጠፋሽ እንዴት አገኝሻለሁ? ለወደፊት ስልክን ልክላለ። አሁን ሰወጣ ወርቅዬ፣ ይሄ ጥሩ ነ ፋሚሊ ለሆናለ በእውነት ፋሚሊ ሊሆናለ። ለምን የሰው ነገር አይታወቅም። ዛሬ በቲክቶክ ላይ ያልሽ ነገር ልትቀይሪ ትችላለች። ከዛ በኋላ እየጠገን ይሻሉ። እውነት ነው ወርቅዬ ዬ። አረ ልክላ አለው ስልኬን ራሴ ልክላ አለው። አንተ ውጣ፣ ደደብ፣ መሀይም፣ እካክ፣ ባለጌ፣ ጎሰተኛ፣ ባለጌ ሲያስጠላ። አታፍሩም እንዴ? እናንተ ብልግና እኮ ነው የጠየቀው እኮ ልጁ ገብቶ፣ ምንድን ነው በእንግሊዘኛ ነው ያለው? አረ በአማርኛ ነው ያወራው። እኔ አልደግመው አልደግመው፣ ደስ ይላል አልደግምልም። ይክር ይክር። አዎ አላስገባችሁም። ብልግና ልታወሩ ነው። አስገቢኝ አስገቢኝ እያላችሁ እዚህ ሰውን ታሳቅቃላችሁ። እኛ መሳቀቅ አንፈልግም።